ለእኔ ንባብ መዝናኛዬ፣ ሳላቋረጥ የምማርበት የእውቀት መገበያዬ ከመሆኑ ባሻገር ከኔነቴ ጋር እጅጉን ተቆራኝቷል። አላነብም የሚል ሰው ሲገጥመኝ ሰው እንዴት ሳያነቡላ ያድራል የሚል ገረምት ይፈጥርብኛል። ይህንን የሚሉት በኢትዮጵያ ሥነ ጽሑፍን በማስተዋወቅ የተለያዩ ድርሰቶችን ለተደራሲያን በማድረስ ብሎም ለብዙዎች በሥነ ጽሑፍ እንዲገፉ ምክንያት በመሆንና የንባብን ጥቅም በየሄዱበት ከማንሳት የማይቦዝኑት ጉምቱ ሀያሲና ደራሲ የሆኑት አስፋው ዳምጤ ናቸው። መጋቢት 10 ቀን 1927 አዲስ አበባ የተወለዱት እኚህ የሥነ ጽሑፍ ባለሙያ ባሳለፍነው ሳምንት ዘጠናኛ የልደት ባህላቸው ተከብሯል። ታዲያ በስራዎቻቸው የሚያደንቋቸው አሁን ላይ እዚህ ለመድረሳቸው የአስፋው እጅ ሽው ያለባቸው ወዳጆቻቸው ለእኚህ ሰው ምስጋና ያስፈልጋል በማለት በብሔራዊ ቲያትር ኑ ታላቅንና ክብር ብለው ተሰባስበው አስፋው ዳምጤን አክብረዋል። ጓደኞች፣ አብራ አደጎች፣ በሥነ ጽሁፍ ስራ የአስፋው እርዳታ ያልተለያቸው ብሎም አድናቂዎቻቸው በመድረኩ ተገኝተው ምስክርነታቸውን ሰጥተዋል። አቶ አስፋው ዳምጤ ለአማርኛ ስነ ጽሁፍ ያበረከቱት አስተዋጽኦ ከፍተኛ ነው። ከ1972 ጀምሮ በተለይ በካቲት መጽሔት፣ በሰንደቅ መጽሔት፣ በጦቢያ መጽሔት፣ በቁም ነገር እንዲህ ሀሳባቸውን የአማርኛ መጽሐፍትን ከኋላ ጀምሮ የአማርኛ ስነ ጽሁፍን ከኋላ ጀምሮ ሲሀይሱ ሲያስተዋውቁ አህዛቢ ይሏቸዋል፣ ለህዝብ አሳወቂ ማለት ነው። ሲያሳውቁ ረጅም ዓመት የቆዩ ሰው ናቸው። ስለዚህ ለዚህ አስተዋጽኦ እኚህ ታላቅ አባት እኚህ አያታችን መከበር አለባቸው በሚል ትውልዱ ማክበር እንደሚችል ማሳያም እንዲሆን በማሰብ ነው ይህንን መድረክ ያዘጋጀ ነው። በእኔ መጠነኛ ንባብ ጋሻስፋው የአማሪክ ሊትሬቸር ስብስብ ያላቸው እሳቸው ናቸው። ሁሉም ልትዩት እያለች ሁሉም የአማርኛ ቋንቋ ላይ የተጻፉ የፈጠራ ስራዎች ነበራቸው። እኔ ደስ ብሎኛል። አንደኛ ታላላቆችን ማክበር ትልቅ ስለሆነ ባለውለታቸው ማክበር ትልቅ ስለሆነ ከዛ በላይ ደግሞ ጋሻ አስፋው በሕይወት ዘመናቸው ለብዙ ሰዎች አስተዋጽኦ አበርክተዋል። ትናንሽ ሰዎችን ያከብሩ ነበር። በትንሽነታቸው ካከበሯቸው ሰዎች መሀል አንዱ ኔ። ታላቅን ማክበር በስራ የላቀ አስተዋጽኦ ያበረከተን ባለሙያ ለሰራው ስራ ተመስገንልን የሚል ልማድ እምብዛም ለሆነባት ኢትዮጵያ እንደ ሩሲያ ካለ የመመሳጋግን ባህል ትምህርት መውሰድ እንደሚገባ ደራሲ ዘነበውላ በምሳሌ አጣቅሶ ይናገራል። አሁን ከምትቀናባቸው ብለሽልቲ የሩሲያን ባህል ላይ ይቀናልኝ ሩሲያንስ በጣም ይከባበራሉ። ትልልቆቹ ደራሲያን አሁን ቶልስቶይን ሁሉም የሩሲያን ደራሲያን ያከብሩታል። እሱም ደግሞ ሌሎቹን ወጣቶችን በፍቅር ያል አሁን ቼሆብን እንዴት ያከብረውና ይወደው እንደነበር አስታውሳለሁ። ቼሆብ አጫጭር አረፍተ ነገር መጻፍ ይችላል፣ የቶልስቶይ ረጃጅሞች ናቸው። በዛ ምክንያት እንደው አንድ ቀን እንደ ቼሆብ አጫጭር ነገር መጻፍ ችዬ እስቲ ቼሆብ አንድ ነገር አንብብልኝ ይላል። በጣም ይከባበራሉ። አሁን ያሉት መሪዎች የነሱ ውጤቶች እንደሆኑ ያሳያል። ልክ እንደዚህ አይነቱ ባህል ደግሞ የአገሬ እንዲሆን እመኛለሁ። የእሳቸው ጓደኞች፣ ሚዜዎቻቸው፣ አብሮ አደጎቻቸው በኢትዮጵያ ስነ ጽሑፍ ትልቅ ስራ የሰሩ ሰዎች ናቸው። እነዚህ ሁሉ ዛሬ ማንም የለም አይዞት፣ ባይተዋር አይደሉም፣ ብቻውን አይደሉም፣ ይሄ ሁሉ ሰው አለ ብሎ መባያም ጭምር ነው። እና እንዲህ ማድረግ መቻል አለብን የአማርኛ ስነ ጽሁፍ ተመራማሪና ሀያሲ አስፋው ዳምጤ አንድ ለአምስት ህፃኑ ፍረድ ውለታ የተሰኙ ልቦለዶችን ለአንባቢያን አድርሰዋል የአማርኛ ጥበበ ቃላት የሚል በተለያዩ የሥነ ጽሁፍ ስራዎች ላይ የሰሩት ጥናታዊ ሂስ ታትሞላቸዋል ለተማሪዎች መማሪያ የሚሆን መጽሐፍ አበርክተዋል የደራሲ ወጌሻና ጠበቃም ይባላሉ የምጣኔ ሀብት ባለሙያም ናቸው ብቻ ከሰዋዊ ባህሪያቸው ጀምሮ በርካታ ሊነገር የሚችል ታሪክ ያላቸው እኚህ አንጋፋ ባለሙያ በብሔራዊ ቲያትር በነበረው የምስጋና መርሃ ግብር ላይ አስፋው ዳምጤ በዘጠና የሚል መጽሔት ታትሞላቸዋል። የተለያዩ ባለሙያዎች ከአስፋው ጋር ስለነበራቸው ግንኙነትና አስፋው ስለሰሯቸው ስራዎች ቁልጭ አድርገው ከትበውላቸዋል። እናንተ የሰጣችሁ እኔን ያህል ያበረከትኩ መስሎ አይሰማኝም። ስለዚህ መካስ የምችል ከሆነ ለመካስ እሞክራለሁ። እጅግ በጣም በጣም አመሰግናችኋለሁ፣ እመርቃችኋለሁም።